ራጉድ እንደው እኛ ኢትዮጵያውያን ምንድን ነው የሚበቃነው? እህት ወንድሞቼ፣ የሚገርም ነው። በቃ በየሄርንበት ግማሻችን ሞት፣ ግማሻችን ማበድ፣ ግማሻችን በቃ ሰአያታችን ማየት ነው። እኛ ኢትዮጵያውያን ምን እንደነካን አናቅም። በሰው ሀገር ስቀናል መሰለ ሳቀ ሰውም አለመሰለ እንጂ እውነት እንደው ይሄ በሰላም አይመስልም ማለት ነው። እና ሰላሟን እንድመልስልን ሁላችንም ዱአ ማድረግ አለብን ማለት ነው። ምክንያቱም ሁላችንም ያላገር አያምርም። በሁሉም ቦታ ብንሄድ ያላገር ምንም ነገር የሚያምር ነገር የለም። ምንም አይነት ነገር ደስ የሚል ነገር የለም፣ እና ስለዚህ ሁላችንም ዱአ ማድረግ አለብን ማለት ነው። አሰላሙ አሌይኩም ወረህመቱ ላሂ ወበረካቱ። ውድና እየተከበራችሁ የኢልሃም ዩቲዩብ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? ሀው አር ዩ? አም ፋይን አም ጉድ። እንዴት ናችሁ እናንተ ደህና ናችሁ ወይ? እንግሊዝኛ ደሞ ረብረባችሁ አይደል? ኧረ ወይዬ ይመስላል እንዴት ናችሁ? በአላህ ደህና ናችሁ ወይ? ሁሉ ሰላም ከእኔ ጋር አልሐምዱሊላህ ሁሉ ሰላም ነው ውዶቼ። ዛሬ የመጣሁት አንዲት እህታችን እንግዲህ፣ ራሷን አታቅም፣ ቤተሰቦቿ ካላችሁ የምታውቋት ውሰዷት እያለ ነው። ስለዚህ ፎቶዋን አስቀምጣለሁ፣ የምት ቤተሰብ ከተገኘ እንግዲህ የሚያገኘኋት ቲክቶክ ላይ ነው ምናልባት በዩቲዩብ የሚያውቃት ተገኘ። ያው ያፈላልጋሉ የሚለውን ነገር ነው ይዤ የመጣሁት ማለት ነው። እና ስለዚህ ሁላችሁም ሸር፣ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አድርሱ ለዘመዶቿ። ዘመዶቿ ምናልባት ሊገኙ ይችላሉ፣ አይታወቅም። የሰው ልጅ ዘሩ ማን እንደሆነ ስለማይታወቅ ስለዚህ አንዱ ሊያገኛት ይችላል ማለት ነው። አሪፍ እድል ነው፣ ምክንያቱም ሊያጋጥም ይችላል ዘመድ ማለት ነው። በዚህ አጋጣሚ እንደዚህ ጭንቅ ጥበብ ያለችን ሩህ ደግሞ ጭንቅ ጥበብ ያለችን ሩህ ደግሞ መሶረፍ በአላህም ይወደዋል፣ እኛም ደስተኛ እንሆናለን። ያሰው ከተጨነቀበት ማስወጣት ከተጠበበበት ከዛ ከነገር ላይ ማስወጣት በጣም እጅግ በጣም ደስ የሚል ነው ማለት ነው። እንደሚያስደስት እርግጠኛ ነኝ። እኔ ያስደስተኛል ለራሴ ማለት ነው። አንድ ነገር ሰርቼው ያ ነገር ፍሬያማ ከሆነ፣ ያ ነገር ውጤታማ ከሆነ ከምንም በላይ ደስ ይላል ማለት ነው። እና ሁላችሁም ሼር አድርጉት ከቻላችሁ፣ ላይክ፣ ሰብስክራይብ ሼር አድርጉ። ስለዚህ እጅግ አስፈላጊ እና አንገብጋቢ ነው ማለት ነው። ይችን እህታችንን ከቤተሰቦቿ ጋር መጨመር አለብን ማገናኘት አለብን ማለት ነው። እኔ ቤተሰብ ልጃችን እየሰራች ነው ሊሉ ይችላሉ። እሷ ደግሞ አእምሮዋን ትንሽ ትምላለች ማለት ነው። አእምሮ አባት ስትኖሮ ይች ልጅ ትልቅ ናት። የቤተሰቦቿን ስልክ ቁጥር ማወቅ አለባት ነበረ። የቤተሰቦቿን አካባቢ ማወቅ አልነበረባት? የት እንዳሉ የትውልድ ቦታዋ ማወቅ ነበረባት። ግን ትንሽ አእምሮዋን ችግር ሊኖርባት ይችላል። እንግዲህ አላሁ ዐለም ዙሮ ሸር እያደረጋችሁ አበረታቱ፣ አድርሱ ማለት ነው፣ ለቤተሰቦቿ ማለት ነው። ከምንም በላይ እጅግ ጠቃሚ ነው ይሄ ደግሞ። ሰውን ለመርዳት ሰው መሆን ብቻ ቀላል ነው፣ በቂ ነው ይባላል፣ አደለም እና በተረፈ ውዶቼ፣ ያው እንግዲህ ታውቃላችሁ ያኛው ቻናሌ እንደበላሽቷል እንግዲህ ምንም ማድረግ አልተቻለም። ሰዓቱ ጨርሷል። በዛ ላይ ሰዓቱን ጨርሷል። ሁለተኛ ደግሞ ሰብስክራይቡ እንኳን ደህና ነበረ። ያው ሰብስክራይቡ እየወረደ ነው። ግን እናንተ ለካ ሲተወ በቃ እንግዲህ ከሁለት ወር በላይ ሊሆነው መሰለኝ ላይፍ ገብችበት አላቅም ነበሩና ሰዓቱም ቀንሷል። ሰዓቱ ሰዓቱ ተውት አምስት ሺህ ምናምን ሰዓት ነበረ። አሁን የወረደው አምስት አምስት መቶ አምስት መቶ ስልሳ ሁለት የሆነው ማለት ነው። ስለዚህ ይሄ እንደገና ላሳድግህ ነው ምን ላደርግህ ነው በቃ እኔ ምስጢር ልታርጎ ትችዋለሁ ማለት ነው። እና ስለዚህ ይሄንኛውን ቻናሌን አሳድጉልኝ፣ ከምንም በላይ ይሄኛውን ቻናሌን እንዲታሳድጉልኝ? እጠይቃችኋለሁ። በትህትና ነው ማለት ነው። ምክንያቱም እናንተ ብትተባበሩ ወይም ደግሞ እናንተ ለእኔ የሆነ ነገር ብታደርጉ ምንም አይቆረጥባችሁም አላህ ይወደዋል እንጂ ማለት ነው። ምክንያቱም እንደዚህ ልልባችሁ ቻልኩት። እኔ ሸበካ ስለሌለኝ፣ ሸበካ የምጠቀመው ከስንት አንድ ጊዜ ነው። ሁለተኛ በኔ ገጽ ነበረች ነበር የምጠቀመው አሁን ደግሞ ካርድ ማተሙ ወይም ተብያለሁ ማለት ነው እና ለዛ ነው እንጂ ይሄንንም ልላችሁ አልችልም ነበረ ማለት ነው። ስለዚህ ሁላችሁም ላይክ፣ ሰብስክራይብ፣ ሸር እያረጋችሁ እንዲታበርታትኝ በዙ አጋጣሚ ልጠይቃችሁ ወዳለሁ ማለት ነው። ላይክ፣ ሰብስክራይብ፣ ሸሩ ለምታደርጉ ደግሞ ኮሜንት አስቀምጡልኝ። እኔም ልክ እናንተ ባረጋችሁ መሰረት ላይኩን፣ ሰብስክራይቡን ሸሩንም አደርጋለሁ ማለት ነው። ሁሉንም ላደረገልኝ ሁሉንም ማደርጋለሁ ማለት ነው። ስለዚህ በተለይ እኛ ማዳም ቤት ያለን ሰዎች ብንጠቃቀም አሪፍ ነው ማለት ነው ለፕራንክና ህል ጊዜ ወይ ከወንድ ጋር ይተላላስኩ በመጣ እርግጠኛ ነኝ ባለምናችሁም ትሞሉታላችሁ ማለት ነው። ግን እኛ እኔ ከራሴ ጀምሮ ማለት ነው ወደ ፕራንኩ ነው የምንሄደው እንጂ የማዳምን የማዳምን ሸቃሊት እንደን አይነት ሸቃሊትን ልናበረታታ አንመጣም ማለት ነው። ለምን እንደሆነ አላውቅም ግን እኛው እርስ በራሳችን ብንተጋገዝ የት በጠራ ስለነበረ እና ስለዚህ እኔ ብንተጋገዝ አሪፍ ነው የሚል እምነት አለኝ ማለት ነው። ሁላችንም በየሰው ሀገር ያለ ነው የሆነ ውጤት ላይ ብንሆን ሀገራችን ብንገባ እንደዚህ አድርገን ብንሰራ ውጤታማ እንሆናለን። ምክንያቱም እዚህ ሸበካ ያላችሁ ብትሰሩ፣ እዚህ ሞኒታይዝ ከሆናችሁ በኋላ አገራችሁ ስትገቡ በደንብ ትሰራላችሁ ማለት ነው። ያው ቪዲዮ ለመቀረጽ ቪዲዮ ዳውንሎድ ለማድረግ አፕሎድ ለማድረግ ብዙን ብር አይወስድባችሁም ማለት ነው። እዚህ ግን ተከታይ ያለው ሰው መከራ ነው። በጣም ከባድ ነው ከምላችሁ በላይ በጣም ከባድ ነው ማለት ነው። ስለዚህ እንግዲህ የጠየቅኳችሁን እርግጠኛ ነኝ እንደምታደርጉት እርግጠኛ መቶ ፐርሰንት ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበሯችሁ የጥቃም ቤተሰቦች ማ አሰላሙ በሌላ እስከምንገናኝ ድረስ